በቃኝ አይደለም። ለምን አትቀበልም? ከተቀበልክማ ማርያም ታማላለች ብለህ ለምን አትቀበልም? ማርያም ወደ ማርያም መጸለይ አ ወደ ማርያም መጸለይ እኮ ታዲያ፣ ስላሴን አልፈልግም ብለህ ወደ ማርያም መጸለይ። ወደ ሞተ ሰው ይጸልያል እንዴ? እኮ እንደዛ ይጸልያሉ። ከነዛ ሰዎች ያገኛችሁትን ነገር ለምን አትለቁም ነው እኮ እኔ እኮ የምለው። ካላንደሩን የነሱን ትጠቀማላችሁ፣ መስቀሉን የነሱን ትጠቀማላችሁ። ይሄው መስቀል አርማህ አድርገህ መጣ የባይበል የነሱ ነው። ራሱ ባይብሉ ራሱ ማለት ነው። አሁን በጠይቀ አንድ ጥያቄ በጠይቀ፣ ምንም ነገር የለም። ተቆላልፋችሁ ነው ቁጭ መጥቶት። እናንተ ለምን ግራውንድ የላችሁም? ራስ ሶላ ስክሪፕቸር አናንተ ወይስ ሶሎ ስክሪፕቸር አናንተ የትኛው? እነ አላቆ ማርኮ አላቆ፣ አንተ ስክሪፕቸር ብቻ ነው የምትቀበለው? ባይብል ብቻ ነው የምትቀበለው ወይስ ባይብልን የትራዲሽንን ተቀበላለህ? ራሱ ሰብሮኔት ኦቶሪቲን ወይስ ሱፕሪም ኦቶሪቲ ብቻ ነው የምትቀበለው?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 ሰዎቹ በወንጌል አምነው የዘላለም ቤት ማግኘት ይችላሉ። በወቅቱ የነበሩ ሰዎች ማርቆስ፣ እነ ሉቃስ፣ እነ ምናምን ከመጽሐፋቸው በፊት የነበረ ወንጌል ማን ነው? በወንጌል ይመኑ ያለው ማርቆስ 115 ላይ ኢየሱስ ኢየሱስ ማርቆስ 115 ላይ የአምላክን ወንጌል መስበክ ጀመረ ይላል። በወንጌል ይመኑ አለ አይደል ኢየሱስ። ይሄ ወንጌል የሚባለው ዮሐንስ ወንጌል 178 ላይ ለአብ ለልጁ ለክርስቶስ የሰጠው ነው አይደለ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 ታዲያ እንዴ በንትን ላይ አሁን አንተ በተናገርከው ነገር ላይ የኔ ንግግር ቢጨመር የማና የማ ንግግር ነው የሚሆነው? ወይድና ዱከም ስለዚህ ትር ፒውር አይደለም፣ ተበርዘዋል። የአንተ ብቻ አይደለም የኔን ብቻ አይደለም ተበርዘዋል። ስለዚህ በወንጌሉ ላይ የሰው ታሪክ ተጨምረዋል። አልተበረዘም፣ ተበርዘዋል። ያልተበረዘ የህይወት ቃል ምንድን ነው? የኢየሱስ ክርስቶስ ትምህርት ከአምላክ የተገኘው ያልተበረዘው ነው። አደለ እንዴ? የተሰጠው የነበረው በኢየሱስ ትምህርት ላይ ጭማሬ ሲጨመርበት መበረዝ ይባላል። አደ እንዴ? ሲጨመር ወይ ሲቀነስ አደ መበረዝ የሚባለው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 በመጽሐፍ ደረጃ አንድ ነገር ኮራፕት አደረገ ወይም ተሪፍ የሚባለው ነገር ምንድን ነው? በእንግሊዘኛ ኮራፕት አደረገ ሲባል አንድ መጽሐፍ ኮራፕሽን ሆነ ተበረዘ ሲባል ምንድን ነው ምትረዳው? ስለዚህ ቆይ ይህንን አሁን የተበረዘውን ቃል ይዘን እዛ እያነከስን ኢየሱስን መጠበቅ ነው እንጂ ወደ ሌላ ሃይማኖት መቀየሩ ለማስፈልግ ነው አይደለም። ተበርዟል ወይስ አልተበረዘም ነው ጥያቄው? ተበርዟል አይደለም። እ ቶራ የተሰጠው ለማን ነው? ለሙሴ ነው። ለሙሴ የተሰጠው ሙሴ ሞተ ተቀበረ እያለ የሚነግርህ ማን ነው? በሙሴ መጽሐፍ ላይ ጨምሮ ኢያሱ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 ይበቃል አይደለ እንደ ተበርቷል አይደለም እንዴ ምን ነከሉ ጂ አንዴ ሌሎች እኮ አመኑ እኮ እና አድነው አመኑ እና አንድ ሺህ ጊዜ ያምና ነው የምናገባኝ ሮይነር አመኑ ምናምን ሁሉም ያምናል ኢቨን እንኳን ብሔሪያ የምትለውም ራሱ ያምናል ራሱ የሰው ልጅ ገብቶ ብላ ይላል አዎ ታዲያ አወራት ማነው ሉቃስ ወንጌል አራት አስራ ሰባት ላይ የጌታ መንፈስ በእኔ ላይ ነው ለሌሎች ወንጌል ቀብቶኛል ለጉሮቹ ማየትን ብሎ አነበበው የኢሳያስን መጽሐፍ አይደል እሺ የኢሳያስን መጽሐፍ ሲያነበው ከኢሳያስ መጽሐፍ ላይ ለውሮች ማየት የሚል ነገር አለ የለም? ማንን የጨመረው ኢየሱስን የጨመረው ወይስ ሉቃስን የጨመረው? ያንን ነገር እኔ አላቅም። እሺ ያህዌ የሚለውን ዮዴሄ ባቤ እያለ ነበር። ኢሳያስ 61 ላይ ያለው የኢሳያስን መጽሐፍ ሲያነብ ዮዴሄ ባቤ የሚለውን እያወጣ ነው። ጌታ እያለ ሲጠቀም የነበረው ኩሬስ እያለ ነበር ኢየሱስ ሲጠቀም የነበረው እንደ ማብራሪያ ከሆነ ብሉ ኪዳንን የአብራራ አዲስ ኪዳን ያነበበ ያለው መጽሐፉን፣ የኢሳያስን መጽሐፍ ሰጥተውት ነው እያነበበ ያለው ኢየሱስ፣ እያወጣ እየመሰቃቀለ ነው ልክ ነው። አዎ መጽሐፉን እየጨመረና እየቀነሰ ነበር ኢየሱስ ሲያነበ የነበረው፣ ኢሳያስ 61 ሲሰጠው። አረ ኢየሱስ አይቀንስ፣ የሚያምላክን ቃሉ። ታዲያ ማን የጨመረው የቀነሰው? እዛ ጋር ተርጓሚዎች ከሆኑት ተርጓሚዎች ከሆኑ፣ እንግዲያውስ ተርጓሚዎቹ በረዘውታል ማለት ነው።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 አይደለም፣ ሌላ ነብይ አለ። ከሙሴ በተለየ መልኩ ይጠበቃለ፣ መሲሁ በተለየ መልኩ የሚጠበቅ ነብይ አለ። አንተ ክርስቶስ ነ? ወይስ ነብዩ ነ? ምናምን ብሎ ሲጠየቅ ነብዩ አይደለውም፣ ክርስቶስም አይደለውም። ነብዩ ማን እንደሆነ እስካሁን አልታወቀም፣ አልታወቀም። ስለዚህ የሚመጣ ነብይ አለ። ከክርስቶስ በኋላ ማን ነው ያ ነብይ? አልመጣም፣ እየጠበቅን ነው። ማን ነው ከሱ ነብይ? እንጃ፣ እንጃ። እና ዮሐንስ ያላወቀው ሌላ ቀረው እንዴ እኮ፣ እንጃ ትለኛለህ። ሶስት ነብ ሰዎችን ይጠብቁ ነበር። ኤልያስ ይጠብቃል ወይ ዝም አንተን ሰው ጋር ተብሎ የነበረው ነው ተብሎ ላይ ባለው ጥቅስ ነው። ኤልያስ ክርስቶስ ነው። ነብዩ ማነው? ነቢዩ ማመድ እንድትፈልገ ነው። ከሰስ በኋላ የሚመጣ ነብይ አለ። እሱ ማን ነው? ነብዩ ማመድ እንድትፈልገ ነው። ወይዴ እንግዲህ ቁርአን እንደዛ ይላል። ነብዩ በአይሁዶች ሲጠብቁት የነበረው ነብይ ነብይ ተብለው በመጽሐፋቸው ላይ የቱ ጋ ነው ያለው ነብይ እንደሚመጣ የሚናገረው? ይሄ ነብዩ የተባለው አንይ መናቀሉና ድርጃ ላይ ነው አይደል? የሚጠቁመው የግርጌ ማስታወሻ ላይ የሚመጣው ነብይ አንተ ነ ወይስ ሌላ አንጠበቅ ብለው ሲሉት፣ የሚመጣው ነብይ ብለው ዮሐንስ ሲጠይቁት፣ የሚመጣው ነብይ አንተ ነ ሲሉት፣ እኔ አይደለሁም ማለት አይደለ? የሚመጣው ነብይ የተባለው ዘዳግማ 18 ላይ ነው ያለው አይደለ? ዱከም ዱከም፣ ዘዳግማ 18 ላይ እንደ ሙሴ ያለ ነብይ ከወንድሞቻችሁ መካከል ያስነሳላችኋል ይላል አይደል? የእስራኤል ወንድሞች እነማን ናቸው? የእስራኤል የእስራኤል ወንድሞች እነማን ናቸው ናቸው? የእስራኤል ወንድሞች እነማን ናቸው? እኔ እንጃ፣ አረቦች አይደሉም? ዘዳግም ሁለት አራት ላይ ምንድነው የሚለው? እሺ፣ የሴር ልጆች ይሌለ በሴር ልጆች በኤዶም ልጆች ወንድሞቻችሁ ይላል አይደል? እህ ሴር ልጆች ኤዶማውያን የሚባሉት እነማን ናቸው? አረቦቹ አይደሉም? እሺ፣ የእስራኤል ወንድሞች እነማን ናቸው? አረቦቹ ናቸው፣ አይደል?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 እኛ ከአረቦች እስካሁን አጠበቅንም። እንግዲህ ነብዩ ማመድ ነው የምትለው ከሆነ በማስረጃ ከነገርከን ይሰማል። ከዛ ውጪ ተፈጸመስንት ላይ በሱረቱል አዕራፍ ምዕራፍ 7 ቁጥር 158 ላይ እንደዛ ነው። በተውራትና በኢንጂል ተጽፎ የሚገኝ ነቢይ ይላል። ይኸው ቁርአን፣ ቁርአን እንደዛ ይላል። በተውራትና በኢንጂል ተነግሮ የነበረን ይላል። ይኸው ስለዚህ ለምን አትቀበልም? የተበረዘ መጽሐፍ ይዘህ፣ በእዛ ላይ ትንቢት ይዘህ ለምንድነው እስልምና የማትቀበሉት? ዛሬ ደርሰህ የቆየው ለምንድን ነው? እስልምና እንድትቀበል ያስገደደ ሰው አለ? ማነው? ያስገደኛል ምን አገባኝ ብሎ ምንም አላስገደደም። ኦኬ በቃ ይበቃኛል እባክህ፣ የመስቀሉን ነገር አስብበት። እሺ ወይ አረ ጥሩ አሉቶ የተቀረጸ ምስል አታምልክ ስለምልህ ራሱ የተቀረጸ ስለሆነ ራሱ ቀጥ ባለ እንጨት የተሰቀለ በተመሳቀለ ነው የሚለው ራሱ ራሱ የሚያጨቃጭቅ ነገር አለው። አይሁዶች ሲሰቅሉ የነበረው ቀጥ ባለ እንጨት ላይ ነበር አይደል እንዴ? ጂሆባይትነሶች ይህን ነገር በደንብ ያውቃሉ። እሱን ተምር ያለው ጂሆባይትነሶች ጋር ታዲያ፣ ይሄን የተመሳቀለውን ኬታ መጣኸው ያው መስቀል ስለሚል እንግዲህ መስቀል የሚለውን ክሮስ ነገር እንደሆነ ነው። መስቀል የሚለው ነው ስታውሮስ የሚለው ቃል ለእንጨትም ቀጥ ያለ እንጨትም ሊያመለክት ይችላል። ግሪክኛው ቃል ቆመጥ፣ ግንድላ ምናምን ብሎ ይገልጹታል። አዎ ግሪክኛው እንደዛ ይላል፣ ስታውሮስ የሚለው ቃል። ስለዚህ አንተ ከታ ምጠቀለው የተሳቀለውን ያደረገው በቃ የስላሴ አማኞች የሰጧችሁን ነገር በቃ ነጦጦ ሲግቷችሁ ትጋታላችሁ ዝም ብላችሁ። ስ የስላሴ አላቅም ተው ስላሴ ለምን አታቅም? ራሱ ማለት ስላሴ ቆይ አንድ ጥያቄ ልጠይቅህ፣ እስቲ ኢየሱስ አምላክ ነው ብለህ ታምናለህ?